በነገ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚነሱላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። የነዳጅ ኩባንያዎችን ፍትሃዊ ስርጭት የሚቆጣጠር አሰራር ተግባራዊ ሊደረግ ነው ተብሏል። ኢንዱስትሪዎች ተወዳዳሪ ምርቶችን በማምረት የመንግስትን የግዢ ፍላጎት ለማሟላት ዕድል ተፈጥሮላቸዋል ተባለ። በአማራ ክልል ሰላምን በዘላቂ የማጽናት ሥራ ተጠናክሮ መቀጠሉ ተገለጸ። ከውጭ ጅቡቲ የፕሬዝዳንቱን የስልጣን የእድሜ ጣሪያ ገደብ አስወገደች። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ሀሳብ ሚዲያ ነው። ከዚህን ሰዓት ጀምሮ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ጉዳዮች እናስደምጣችኋለን። ከዜናዎቻችን ጋር አብራችሁን እንድትቆዩ እየጠየቅን አሁን ወደ ቀዳሚ ጉዳያችን እናልፋለን። በነገ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚነሱላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ነገ ማክሰኞ ጥቅምት 18 ቀን 2018 ዓ ም በሚካሄደው ስድስተኛው አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ለሚነሱላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። የህዝብ ተወካዮች ምክር ቤት ስብሰባ በነገው ዕለት ከጠዋቱ 2 ሰዓት ከ30 ጀምሮ ጠቅላይ ሚኒስተሩ በተገኙበት ይካሄዳል። በመደበኛ ስብሰባው ላይ ፕሬዚዳንት አያስ ቀስላሴ መስከረም 26 ቀን 2018 ዓ ም ለህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤት አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። በእለቱ በሚካሄደው የምክር ቤት መደበኛ ስብሰባ ላይ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲዎች ተጠሪ እንዲሁም ሌሎች ጥሪ የተደረገላቸው እንግዶች የሚገኙ ሲሆን፣ የስብሰባው ሙሉ ቪዲዮ በቀጥታ ስርጭት ለህዝብ የሚተላለፍ መሆኑን ምክር ቤቱ አስተዋውቋል። የስብሰባው ሙሉ ሂደቱን በቀጥታ ስርጭት በሀሳብ ሚዲያ የዩትዩብ እና የፌስቡክ ቻናል የሚተላለፍም ይሆናል። የነዳጅ ኩባንያዎችን ፍትሐዊ ስርጭት የሚቆጣጠር አሰራር ተግባራዊ ሊደረግ ነው ተባለ። በነዳጅ ኩባንያዎች አቅርቦትና ስርጭት ላይ አዲስ የገበያ ድርሻ አሰራር ተግባራዊ ሊደረግ መሆኑን የነዳጅና የኢነርጂ ባለስልጣን ገልጿል። የባለስልጣኑ ዋና ዳይሬክተር የሆኑት ዶክተር ደስታው መኳንንት እንዳሉት የነዳጅ ስርጭትን ፍትሐዊና ለሀገር ልማት በሚውልበት አግባብ መጠቀም እንዲሁም የነዳጅ አከፋፋይ ኩባንያዎች የሚያሰራጩትን ነዳጅ ለሕብረተሰቡ ፍትሐዊ በሆነ መንገድ ተደራሽ እንዲሁም በጥናት ላይ የተመሰረተ የገበያ ድርሻ ቀመር የአሰራር ስርዓት ተግባራዊ መደረጉንም ጠቅሰዋል። ዋና ዳይሬክተሩ ከዚህ በፊት ኩባንያዎች ለነዳጅ አቅራቢ ድርጅቶች ተረክበው ለማደያዎች የሚያደርሱበት አሰራር ለህገ ወጥነት በር የከፈተ መሆኑን በጥናት መለየቱንም ተናግረዋል። በጥናቱ መሰረትም በቀጥታ ተጠቃሚ የሆኑ ቁልፍ የልማት ሴክተሮች የሚጠቀሙበት ቀን በቀን እንዲደርሳቸውና ለኮንትሮባንድ ተጋላጭ ለሆኑ አካባቢዎች ደግሞ በኮታ እንዲቀርብላቸው እንደሚደረግም አብራርተዋል። የተከለሰው የገበያ ድርሻ ቀመር የነዳጅ አቅርቦትን ከማሻሻል ጎን ለጎን ፍትሐዊ ተደራሽነትን ባረጋገጠ መንገድ ምርቱን በቁጠባና ውጤታማ መርህ መጠቀም ያስችላል ያሉት ዶክተር ደስታ መኳንንት አክለውም ከጅቡቲ ጀምሮ የነዳጅ ስርጭትን ለመከታተል የሚያስችሉ አሰራር ተግባራዊ እንደሚደረግ ገልጸዋል ገልጸዋል። ይህም በነዳጅ ስርጭትና ተደራሽነት ብሎም ፍትሐዊነት ላይ ጉልህ ለውጥ ያመጣል ብለዋል። ቀደም ሲል ለነዳጅ አከፋፋይ ኩባንያዎች የነዳጅ አቅርቦት ድርሻ የተለየ መስፈርቶች መነሻ በማድረግ ሲሰራ ነበር፣ ያሉት ዋና ዳይሬክተሩ በነዳጅ ግብይት ላይ የጎላ ጥፋት በተገኘባቸው አካላትም ላይ እገ እርምጃ መወሰዱንም አስታውሰዋል። ኢንዱስትሪዎች ተወዳዳሪ ምርቶችን በማምረት የመንግስትን የግዢ ፍላጎት ለማሟላት እድል ተፈጥሯል ተባለ። የኢንዱስትሪ ሚኒስትሩ መላኩ አለበል ኢንዱስትሪው በጥራትና በዋጋ ተወዳዳሪ ምርቶችን በማምረት የመንግስትን የግዢ ፍላጎት ማሟላት የሚችልበት እድል መፈጠሩን ገልጸዋል። በመንግስት ግዢና ንብረት ባለስልጣናት የተዘረጋ ዘመናዊ የግዢ ሥርዓትን ለአምራች ዘርፉ የፈጠረው ምቹ ሁኔታ በተመለከተ ለዘርፉ ተዋናይን ገለጻ ተደርጓል። በመድረኩ የተገኙት የኢንዱስትሪ ሚኒስተሩ መላኩ አለበል በሀገር በቀል የኢኮኖሚ ማሻሻያ አስተያየት ሁኔታ ከተፈጠረላቸው ዘርፎች አንዱ አምራች ኢንዱስትሪ መሆኑንም ተናግረዋል። መንግስት የኢንዱስትሪ ምርትና ምርታማነትን ለማሳደግ የህግ አሰራር ማሻሻያ ከማድረግ ባለፈ የገበያ ትስስርን ለማሳደግ ተጨማሪ ስራዎችን እየሰራ ይገኛለን ብለዋል። ሚኒስተሩ ከዚህ አኳያ አሁን ያለው የመንግስት ግዢ መመሪያ የሀገር ውስጥ አምራችን የሚያበረታታ የገቢ ምርትን ለመተካት የሚደረገውን ጥረት የሚደግፍ መሆኑን ነው ያነሱት። መንግስት የአምራች ኢንዱስትሪውን ለመደገፍ የሀገር ውስጥ ግዢን በሰፊ እየተጠቀመ ቢሆንም የግዢ መመሪያውና አሰራሩ በአግባቡ አለመጠቀም እንደሚስተዋል አቶ መላኩ አመላክተዋል። በመሆኑም አምራች ኢንዱስትሪው ከሀገር ውስጥ ገቢ አልፎ ለውጭ ገበያ ምርቶችን የማቅረብ ዕድል አሟጦ እንዲጠቀምም ጥሪ አቅርበዋል። አምራቾችም የተፈጠረውን የግብይት ስርዓት በመጠቀም የገቢ እድላቸውን እንዲያስፋፉ አስገንዝበዋል። የመንግስት ግዢ ንብረት ባለሥልጣን ዋና ዳይሬክተር የሆኑት መሰረም መስቀሌ በበኩላቸው በግዢ ስርዓት ለአምራች ኢንዱስትሪ የተፈጠረው ምቹ ሁኔታ አስመልክቶ ገለጻ አድርገዋል። በዚህ ጊዜ መንግስት የአምራች ኢንዱስትሪውን ምርትና ምርታማነት ለማሳደግና የገበያ ትስስሩን ለማሳደግ አመቼ የግዢ መመሪያ ማውጣቱንም ተናግረዋል። በተለይ የኤሌክትሮኒክስ ግዢ ስርዓቱ ቀልጣፋና ፈጣን መሆኑን ጠቅሰው የመንግስት ተቋማት ጥራት ያላቸው ምርቶች ከሀገር ውስጥ አቅራቢዎች እንዲያገኝ እያደረገ ነውም ብለዋል። በአማራ ክልል ሰላምን በዘላቂነት የማጽናት ስራ ተጠናክሮ መቀጠሉ ተገለጸ። በአማራ ክልል ሰላምን በዘላቂነት የማጽናትና በተቀናጀ መልኩ ለልማት ምቹ መደላደል የመፍጠር ሥራ ተጠናክሮ እንደሚቀጥል የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ የሆኑት ዶክተር ዘላለም መንግስቴ ገልጸዋል። መምሪያው ጽናት፣ ጀግንነት፣ ለዓላማ መስዋዕትነት የተቋም መገለጫ ናቸው በሚል መሪ ሀሳብ የላቀ ውጤት ላስመዘገቡ የፖሊስ አመራሮችና አባላቶች የእውቅና መርሃ ግብር በባህር ዳር ከተማ እያካሄደ ነው። በመርሃ ግብሩ ላይ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ እና ሌሎች የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል። በመድረኩ ላይ ንግግር ያደረጉት የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ የሆኑት ዶክተር ዘላለም መንግስቴ በክልሉ ዘላቂ ሰላምና ልማትን የማረጋገጥ ጉዳይ በቅንጅት በልዩ ትኩረት የምንሰራ ይሆናልን ብለዋል። በተለይ የልማት ጸርና የህዝብን ጠላት የሆኑ ጽንፈኛ ቡድን የጥፋት እንቅስቃሴ በመከታተል ጠንካራ የህግ ማስከበር ስራ እየተከናወነ መሆኑን አንስተው እርምጃውም ተጠናክሮ የሚቀጥል መሆኑን አረጋግጠዋል። በክልሉ ሰላምን በዘላቂነት የማጽናት በተቀናጀ መልኩ ለልማት ምቹ መ ደላ ደል የመፍጠር ሥራ ተጠናክሮ ይቀጥላልም ብለዋል። የዛሬው ዕውቅናና ሽልማትም ተልእኮና ግዴታቸውን በላቀ ሁኔታ ለፈጸሙ የፖሊስ አመራር አባላት የተበረከተ መሆኑን አንስተዋል። የተሰጠውም ዕውቅናና ሽልማት የማዕረግ ዕድገት የደሞዝ ዝርከንና የትምህርትና ሌሎችን የማበረታታ ሽልማቶች መሆናቸው ተመላክተዋል። ከህዝብ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታት የተቀናጀ ተግባር እየተከናወነ እንደሚገኝ ተገለጸ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፕሮጀክት ክትትልን በማጎልበት ከሕዝብ የሚነሱ የመልካም አስተዳደር ጥያቄዎችን በተገቢ መንገድ ለመፍታት የተቀዳጀ ተግባር እየተከናወነ መሆኑን የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። ርዕሰ መስተዳደሩ ይህንንም ያሉት እየተካሄደ በሚገኘው የክልሉ የመንግሥትና የፓርቲ መዋቅር የሶስት ወራት የሥራ አፈጻጸም ግምገማ ላይ ነው። የክልሉን ሕዝብ ተጠቃሚ ያደረጉ የልማትና የሰላም ተግባራት ተጠናክረው መቀጠላቸውን የጠቀሱት ርዕሰ መስተዳደሩ የህብረተሰቡን ሁሉን አቀፍ ተጠቃሚነት ይበልጥ ለማጎልበት በየደረጃ የሚገኙ አመራሮችን የማጥራትና መልሶ የማቋቋም ሥራዎች በተሻለ ሁኔታ መፈጸማቸውን አብራርተዋል። በክልሉ የግብርና ምርታማነትን በማሳደግና የኤክስፖርት ምርቶችን በሰፊ ማምረት የታቀደ ተግባር ተጨባጭ ለውጦች የታየባቸው ሲሆኑ ክልሉ የሚያመነጨውን ሀብት ክልላዊ ወጪዎችን በተሻለ መልኩ እንዲሸፍን ለማስቻል የተጀመረ የተጠናከረ ስራ ውጤት የተመዘገበበት እንደሆነም ጠቅሰዋል። በትምህርት ለትውልድ ንቅናቄ የክልሉን ህዝብ የዘርፉ ስራ በማጎልበት ያበረከተው አስተዋጽኦ የሚደነቅ ነው ያሉት ርዕሰ መስተዳደሩ ሌሎች ዘርፎችም ህብረተሰቡን የማስተባበር ተግባር ተጠናክሮ ይቀጥላልን ብለዋል። በክልሉ የምዕራብ ኦሞ ዞን እንዲሁም ከአጎራባች አካባቢ እስተዋል የነበረ የጸጥታ ችግሮች በዘላቂነት ለመቅረፍ በተከናወኑ ተግባራት የመጣው ለውጥ አጠናክሮ ለማስቀጠል እየተሰራ ስለመሆኑም ጠቁመዋል። በቀጣይ ዓለም አቀፍ ዜናዎችን አደም ያሲን ወደ እናንተ የሚያደርሳችሁ ይሆናል። ጅቡቲ የፕሬዝዳንቱን የሥልጣን የዕድሜ ጣሪያ ገደብ አስወገደች። የጅቡቲ ፓርላማ የህገ መንግስቱን የእድሜ ጣሪያ ገደብ ውድቅ በማድረግ ፕሬዝዳንት ኢስማኤል ኦማር ጊሌን ለስድስተኛ ጊዜ ለፕሬዚዳንትነት እንዲወዳደሩ የሚያደርጋቸውን ውሳኔ አስተላልፏል። ከቀናቶች በፊት የመፈንቅለ መንግስት ልታስተናግድ እንደምትችል ሲነገርላት የነበረችው ጅቡቲ 65 የህግ አውጪዎቿን በመሰብሰብ የ75 ዓመት የእድሜ ገደብን በማስወገድ የ77 ዓመቱ ፕሬዚዳንት ኢስማኤል ኦማር ጊሌ ለቀጣዩ ምርጫ እንዲወዳደሩ አድርጋለች። ከአራት ዓመታት በፊት በ2021 ትላልቅ የፖለቲካ ፓርቲዎችን በምርጫ ላይ ያላሳተፈችው ጅቡቲ እስማኤል ኦማር ጊሌን በፕሬዝዳንትነት መምረጧ የሚታወስ ሲሆን ፕሬዝዳንቱ ከ98 በመቶ በላይ ድምፅ እንዳገኙም ሲገለጽ ቆይቷል። ከዩጋንዳው ፕሬዝዳንት ዩሪ ሙሴቬኒና ከኤርትራው ፕሬዝዳንት ኢሳያስ አፈወርቅ በመቀጠል ከፈረንጆቹ አቆጣጠር 19 ጀምሮ ለ27 ዓመታት ጅቡቲን በማስተዳደር በምስራቅ አፍሪካ ለረጅም ጊዜ በስልጣን ላይ የቆዩት ኢስማኤል ኦማር ጊሌ አሁንም በድጋሚ ጅቡቲን በፕሬዝዳንትነት የሚያስተዳድሩበት የእድል በር ከፍቶላቸዋል። ዩናይትድ ስቴትስ በምስራቅ አፍሪካ የጦር ቤዝ የሰጧት ፕሬዝዳንት ስልጣናቸውን እንዲያራዝሙ የሚያደርጋቸውን ውሳኔ በደስታ ተቀብለዋለች። ፓኪስታን እና አፍጋኒስታን የተኩስ አቁም ስምምነቱ መጣሳቸው ተገለጸ። ከቀናቶች በፊት በኳታርና ቱርክ አሸማጋይነት ለ48 ሰዓት የተኩስ አቁም ስምምነት አድርገው የነበሩት ይህንንም ስምምነታቸውን ላልተወሰነ ቀን ያራዘሙት ፓኪስታንና አፍጋኒስታን በድጋሚ ግጭት ውስጥ ገብተዋል። ከአንድ ቀን በፊት የተኩስ ልውውጥ ያደረጉት የአፍጋኒስታኑ ታጣቂ ቡድን ታሊባንና ፓኪስታን በድምሩ 30 ሰዎችን ማጣታቸው ዲደብልዩና አልጀዚራን ጨምሮ በርካታ የውጭ መገናኛ ብዙኃኖች ዘግበዋል። ከፓኪስታን ጋር ግጭት ውስጥ የገባው ታሊባን በግጭቱ አምስት የፓኪስታን ወታደሮችን ሲገድል ሰራዊቱን በሞት አጥቷል። ከዚህ ቀደም በነበረው ግጭት የፓኪስታን የጦር ጀቶች በአፍጋኒስታን በተለያዩ ቦታዎች ላይ ጥቃት ሲያደርሱ ነበር በማለት ሲያስታውቅ የነበረው ታሊባን ወደ ኩራምና ሰሜን ዋዚሪስታን የፓኪስታን ግዛቶች ለመግባት ሙከራ አድርጎ እንደነበረ ፓኪስታን አስታውቃለች። ከቀናት በፊት የተቀሰቀሰውን ግጭት አስመልክቶ መግለጫ ያላወጣው ታሊባን የፓኪስታን መንግስት ሲያቀርብበት የነበረውን ክስ ውድቅ ሲያደርግም ቆይቷል። ጦርነት ውስጥ የገቡት ሁለቱ ሀገራት ወደ ከፋ ቀውስ እንዳያመሩ የሁለቱ ሀገራት ልዑካን ቡድኖች ቅዳሜ ዕለት ኢስታንቡል የገቡ ቢሆንም ነገር ግን ዘላቂ ተኩስ አቁም ስምነት ማድረግ ተስኗቸዋል። የታሊባን ታጣቂዎች ወደ ግዛቷ እንደገቡ ስታስታውቅ የነበረችው ፓኪስታን በሳምንቱ መጨረሻ ወደ ግዛቷ ሰርጎ የገባው ፊትና አልከዋሪጅ ተብሎ የሚጠራው ቡድን እንደሆነ አስታውቃለች። በሀገራቶች መካከል ሰላምን ለማምጣት ጥረት የሚያደርጉት ስምንት ጦርነቶች እንዳስቆሙ የሚናገሩት የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ የሀገራቱን ቀውስ በፍጥረት እንደሚፈቱት በኢሲያ መሪዎች ጉባኤ ላይ ተናግረዋል። አሜሪካ የቬንዙዌላ ጎረቤት በሆነችው ትሪኒዳድ እና ቶቤጎ ደሴት ላይ ጦሯን አሰፈረች። በአደንዛዥ ዕፅ አዘዋዋሪዎች ምክንያት ከቬንዙዌላ ጋር ውጥረት ውስጥ የገባቸው አሜሪካ በካሪቢያን ባህር ላይ ተደጋጋሚ ጥቃቶችን ስትፈጽም የቆየች ሲሆን አሁን ደግሞ ወደ ትሪኒዳድ እና ቶቤጎ ደሴት የጦር ጀቶቿና የጦር መርከቦቿን ልካለች። ዩናይትድ ስቴትስ የዓለማችን ትልቁን የአውሮፕላን ተሸካሚ የጦር መርከብ ወደ ደሴቲቷ መላኳ በሀገራቶቹ መካከል ያለው ውጠት እንዲባባስ አድርጎታል። የአሜሪካን ተግባር የተቃወሙት በአሜሪካ ጦር ጥቃት ከስልጣናቸው ይነሳሉ የተባሉት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ዋሽንግተን በእሳቸው ላይ ጦርነት እየፈጠረች እንደሆነ ተናግረዋል። በባለፈው አመት በሀገራቸው የተደረገ ምርጫ የተጨበረበረ እንደሆነ ሲነገርላቸው የነበሩት ኒኮላስ ማሮ የዓለም አቀፍ የወንጀለኞች ፍርድ ቤት የትሬን ደ አራጓ መሪ እንደሆኑ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ክስ ሲቀርብባቸው የቆየ ሲሆን ነገር ግን ፕሬዚዳንት ዶናልድ ትራምፕ ለዚህ ክሳቸው ምንም አይነት ማስረጃ ለማቅረባቸው አልጀዚራ ዘግቧል። ዩናይትድ ስቴትስ የማዱሮን አስተዳደር ለመጣል ወደ ትሪኒዳድና ቶቤጎ የጦር መርከቧን በመላኳ ምክንያት የደሴቲቱ ሰዎች ስጋት ውስጥ የወደቁ ሲሆን ነገር ግን ህዝቡ የጦር መርከቡ መምጣት መምጣቱ ሊያስጨንቆ እንደማይገባ የትሪኒዳድ መንግስት አስታውቋል። የዩናይትድ ስቴትስ የጦር መርከብና የጦር ጀቶች በግዛቷ እንዲሰፍሩ ያደረገችው ትሪኒዳድ እና ቶቤጎ የአሜሪካን መርከብ በግዛቷ መገኘት ለጦርነት ቅድመ ዝግጅት አለመሆኑን በመከላከያ ሚኒስትሯ በኩል አስታውቃለች። ዩናይትድ ስቴትስ የአደንዛዥ እጽ አዘዋዋሪዎች ላይ ጥቃት ለመፈጸምና የኒኮላስ ማሩን አስተዳደር ከስልጣን ለማስወገድ በ1989 በፓናማ ላይ ወረራ ከፈጸመች በኋላ 10 ኤፍ 35 የጦር አውሮፕላኖችና ኒኩሌር ተሸካሚ ሰርጓጅ መርከቦችን በአካባቢው ላይ ስታሰማራ ለመጀመሪያ ጊዜ እንደሆነም ታውቋል። በአሜሪካ ጥቃት ሊደርስባት እንደሆነ ስታስታውቅ የነበረችው ቬንዙዌላ ጥቃቱን ለመከላከል የባህር ዳርቻ ልምምዶችን መጀመሯን ከአንድ ቀን በፊት በመከላከያ ሚኒስትሯ ቭላዲሚር ፓሪኖ አማካይነት ማስታወቋም አይዘነጋም። የተከበራችሁ የሀሳብ ወዳጆች ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። መረጃውን ወደ እናንተ ሳደርስ የቆየሁት ዮርዳኖስ ለማነኝ። ቸር ቆዩ።